ወደ አሰብ ከፍተኛ የሆነ ኃይል መንቀሳቀሱ ተሰማ። በዛሬው እለት በኤርትራ አፋር አሰብ ዙሪያ በቀይ ባህር አካባቢ በትጥቅ የሚንቀሳቀሰው የታጠቀ ኃይል ወደ አሰብ አቅጣጫ መንቀሳቀሱን መረጃዎች እየወጡ ነው። ይህ ታጣቂ ኃይል ከኤርትራ መንግስት ጋር ለአመታት ሲፋለም የቆየ መሆኑ ታውቋል። ታጣቂ ቡድኑ በሚገባ የተደራጀ ትጥቅ ያለው መሆኑን በቪዲዮ ባሰራጨው ተንቀሳቃሽ ምስል ላይ ለማየት ተችሏል። ለመሆኑ ይህ ኃይል ማናው? በቆይታችን የምትሰሙት ይሆናል። ጄኔራል ጻድቃን ጠቅላይ ሚኒስትራዊና ጌታቸው ረዳ፣ አቶች መልስ አብዲሳና አባዱላ ገመዳ በተገኙበት በአሰብ ጉዳይ መምክራቸው ተሰማ። ምክሩ የተደረገው ከአዲስ አበባ ውጭ እንደሆነ አንድ ዘገባ ጠቁሟል። ጂኦፖለቲካ ላይና ቀይ ባህር ላይ ያተኮረ ውይይት እጅግ ቀልብ ሳቢ ነበር የተባለ ሲሆን ጄኔራል ጻድቃንም ያሰቡን ዘመቻ ሊመሩት ይችላሉ የሚለውን መላምት ያጠናከረ ሆኗል። እንመለስበታለን። የኢትዮጵያ መንግስት ከአበዳሪዎቹ ጋር ያደረገው ውይይት ያለ ስምምነት ከተጠናቀቀ በኋላ ሌላ አንድ ወሳኝ ውይይት ዛሬ አድርጓል። ውይይቱ ከቻይና መንግስት ጋር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 ወደ አሰብ ከፍተኛ የሆነ ኃይል ተንቀሳቀሰ። በኤርትራ አፋር አሰብ ዙሪያ በቀይ ባህር አካባቢ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ከሰዓታት በፊት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን አስታውቋል። የኤርትራ መንግሥት በዚሁ አቅጣጫ አለ ብሎ ካሰበው የኢትዮጵያ ስጋት ጋር በተያዘ ጠንከር ያለ የኃይል ክምችት እንዳካሄደ ቀደም ብለው ሲወጡ የነበሩ ዘገባዎች አመላክተዋል። ይኸው ታጣቂ ኃይል በዚሁ አቅጣጫ ከኤርትራ መንግስት ጋር ለዓመታት ሲፋለም የቆየ ሲሆን በቀደሞው ኢህአዴግ ወቅትም ጠንከር ያሉ ወታደራዊ ድጋፎችን ያገኝ ነበር። የቀይ ባህር ዳርቻን ተንተርሶ የሚኖረው የአፋር ሕዝብ በኢሳያስ አገዛዝ ከፍተኛ ጭቆና እየደረሰበት ነው በሚል ነፍጥ አንግቦ የተነሳው ይኸው ታጣቂ ኃይል በአሁኑ ሰዓትም ጦሩን ዳንኪላ ወደተባለ የኤርትራ አፋር ግዛት ፊልሚያ ለማድረግ እየተንቀሳቀሰ መሆኑን በኤክስ ገጹ ባሰራጨው ተንቀሳቃሽ ምስል አመላክቷል። ተንቀሳቃሽ ምስሉ ጥንቃቄ ቡድኑ በሚገባ የተደራጀ ትጥቅ ያለው መሆኑን ያሳያል። አሁን ባለው ሁኔታ የኤርትራ መንግስትን የሚፋለሙ ሁለት ኃይሎች አሉ። አንደኛው ብርጌድ ንሓመዱ የሚባልና መሠረቱን በዲያስፖራ ኤርትራውያን ላይ የጣለው ኃይል ሲሆን፣ ሌላው ደግሞ በነፍጥ እየተንቀሳቀሰ ያለው የቀይ ባህር አፋር ዲሞክራሲያዊ ድርጅት ነው። በዓለም አቀፍ ተቃውሞ ላይ የተመሠረተ እንቅስቃሴን ሲያደርግ የቆየው ብርጌድ ንሓመዱ ከቀይ ባህር ዲሞክራሲያዊ ድርጅት ጋር በጋራ በመሆን ግንባር ፈጥሮ ወደ ነፍጥ ፊልሚያ በመግባት ከድርጅቱ ጋር መግባባት ላይ እየደረሰ መሆኑን ከዚህ ቀደም ማሳወቁ ይታወሳል። ሆኖም የሁለቱ ኃይሎች ቅንጅት በመጨረሻ ምን ላይ እንደደረሰ ግን አሁን ባለው ሁኔታ በግልጽ የሚታወቅ ነገር የለም። የአፋር ሕዝብ በኢትዮጵያ በኤርትራና በጅቡቲ የሚኖር ሲሆን የኑሮ ሁኔታ ቀይ ባህርን ተንተርሶ ባሉት ምስራቃዊ የአፍሪካ ቀንድ ክፍል ነው። የሚበዛው የአፋር ሕዝብ የሚገኘው በኢትዮጵያ ነው። የኤርትራ አፋሮች አሰብን ጨምሮ በቀይ ባህር ዳርቻ የሚኖሩ ሲሆን የፕሬዝዳንት ኢሳያስ መንግስት በስጋትነት ይመለከታቸዋል። ጥርጣሬው እንዲነሳ ያደረገው የኤርትራ አፋር ምሁራን ያለአግባብ ከኢትዮጵያ የተገነጠሉ መሆናቸውን በመግለጻቸውና ከ30 ዓመታት በፊት ኤርትራን ከኢትዮጵያ በተነጠለው የኤርትራ ህዝበ ውሳኔ ላይ ጭምር ጥያቄን ያነሳሉ። ጄኔራል ጻድቃን ጠቅላይ ሚኒስትር አብይና ጌታቸው ረዳ፣ አቶ ሽመልስ አብዲሳ እና አባዱላ ገመዳ በተገኙበት በአሰብ ጉዳይ መምከራቸው ተሰማ። ምክሩ የተደረገው ከአዲስ አበባ ውጭ እንደሆነ አንድ ዘገባ ጠቁሟል። ጂኦፖለቲካ ላይና ቀይ ባህር ላይ ያተኮረው ውይይት እጅግ ቀልብ ሳቢ ነበር የተባለ ሲሆን ጄኔራል ጻድቃንም ያሰቡን ዘመቻ ሊመሩት ይችላሉ የሚለውን መላምት እያጠናከረ ሆኗል። የኢትዮጵያ ጂኦስትራቴጂያዊ መነቃቃት የባሌ ጉባ ጉብኝትና የሚኒስቴር መስሪያ ቤቶች ጂኦስትራቴጂክ ስልጠና ቀልብ የሚስብ ሆኗል። በተለይም አሁን ላይ መንግስት በስፋት እየገለጸ ካለው ወደ ቀይ ባህር የመመለስ እቅድ አንጻር ጉዳዩ ትኩረት የሚሰጠው ሆኗል። በፌዴራል መንግስት ሚኒስቴር መስሪያ ቤቶች ለሰራተኞቻቸው በኢትዮጵያ ጂኦስትራቴጂ ጉዳዮች ላይ ስልጠና እየሰጡ እንደሚገኙ ይፋ ሆኗል። ይህ ስልጠና የሀገሪቱን ዋና የትኩረት አቅጣጫ ግልጽ አድርጓል። የዚህ ስልጠና ዋነኛ ዓላማ ኢትዮጵያ በዓለም አቀፍ መድረክ ያላትን ስትራቴጂያዊ አቋም በተለይም ደግሞ ከቀይ ባህር ጋር በተያዘ ያላትን የረጅም ጊዜ ብሔራዊ ጥቅም በተመለከተ ሰፊ የመንግስት ግንዛቤ መፍጠር ነው። ኢትዮጵያ የባህር በር ማጣቷ በኢኮኖሚዋ ላይ የሚፈጥረውን ጫናና የሀገሪቱን የህልውና ጥያቄ ከማኅበረሰቡና ከመንግስት ሠራተኞች ጋር የጋራ መግባባት ለመፍጠር መሞከር የዚህ ስልጠና ዋና ዓላማ ተልኮ ነው። ይህ እርምጃ የባህር በር ጥያቄ ከፖለቲካዊ አጀንዳነት ወደ ዘላቂ ብሔራዊ ስትራቴጂ ከፍ ማለቱን ያመላክታል። በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድ የቀድሞ የትግራይ ህዝቦች ነጻ አውጪ ግንባር ህወሓትና የኦሮሞ ዴሞክራሲያዊ ፓርቲ ኦህዴድ አመራሮችን ጨምሮ ለየት ያለ የፖለቲካ ልዑክን ይዘው ወደ ባሌ ጎባ አቅንተዋል። የቅርብ ምንጮች ለአዲስ ሪፖርት ዶት ኮም እንዳሉት ጉብኝቱ በባሌ ተራሮች እየተገነቡ ያሉትን የቱሪስት ሎጆችን ለመጎብኘት እንደሆነ ቢገልጹም የልኩ ስብስብ ለየት ያለ መሆኑ ዓላማውን ከቱሪዝም አልፎ ጂኦ ስትራቴጂያዊ ጉዳዮች ላይ ለመምከር እንደሆነ መገመት አይከብድም ባይ ናቸው። በተለይም እንደ አሰብ ያለው ወሳኝ የባህር በር ጥያቄን በብሔራዊ ደረጃ ለመምከርና የጋር የጋራ አቋም ለመያዝ የሚደረግ ጥረት መሆኑን አመላካች ነው። የአሰብን ጉዳይ ጨምሮም የባህር በር ጥያቄ ፌዴራል መንግስቱን ብቻ ሳይሆን የሁሉም ክልሎች በተለይም ደግሞ የትግራይን ክልል በቀጥታ የሚመለከት የህልውና ጉዳይ ነው። እነዚሁ ሁለቱ ክንውኖች የጂኦ ስትራቴጂ ስልጠናውና የባሌ ጎባው ጉብኝት ከኢትዮጵያና ኤርትራ ወቅታዊ ግንኙነት አንጻር ሲታ ተመሳሳይ ስልታዊ አንድምታዎች ይሰጣሉ። ኢትዮጵያ የባህር በር ጥያቄዋን በውስጣዊ ብሔራዊ መግባባት ለማጠናከር መሞክሯ ለኤርትራ መንግስትና ለሌሎች የውጭ አካላት የኢትዮጵያ አቋም ጠንካራ ብሔራዊ መሰረት እንዳለው ማሳያ ነው። የባህር በር ጉዳይ በአንድ ፓርቲ ብቻ ሳይሆን በብሔራዊ መግባባት የተደገፈ መሆኑ በጉዳዩ ላይ የሚደረጉ ማናቸውም የዲፕሎማሲ ወይም ሌሎች እርምጃዎች ዘላቂነት እንደሚኖራቸው ያመላክታል። በተጨማሪም ኢትዮጵያ የቀይ ባህር አስፈላጊነትን በስልጠና ማጉላትናም በአሰብ ዙሪያ የምትወሰዳቸውን ማንኛውም እርምጃዎች ለኤርትራ ከፍተኛ የለዋላዊነትና የጸጥታ ስጋት መፍጠሩ አይቀርም። በመሆኑም የባሌ ጎባው ስብሰባ የአሰብን ጉዳይ ከብሔራዊ መግባባት አንጻር በመመልከት ለኤርትራ የሚልከው መልእክት የኢትዮጵያ ፍላጎት ሰላማዊና ህጋዊ ምላሽ እንዲያገኝ ለመስራት መሆኑን ማመልከት አስፈላጊ ሆኗል። በአጠቃላይ የፌዴራል ሚኒስቴር መስሪያ ቤቶች የጂኦ ስትራቴጂ ስልጠናና የጠቅላይ ሚኒስትሩ የባሌ ጎባ ጉብኝት ተራ ሳይሆን ሆን ተብሎም የተዘጋጀ ስልታዊ እርምጃ እንደሆነ ለጉዳዩ ቅርበት ያላቸው ሰዎች ይገልጻሉ። ይህም የኢትዮጵያ መንግስት የባህር በር ጥያቄን እንደ ዋና የብሔራዊ ህልውና ጉዳይ በመውሰድ የውስጥ መግባባትን በመፍጠርና አቋሙን በማጠናከር ለቀጣይ የውጭ ግንኙነትና ዲፕሎማሲያዊ ጥረቶች መዘጋጀቱን የሚያሳይ ሲሆን፣ ይህ ደግሞ በቅርቡ ከኤርትራ ጋር በተፈጠረው ውጥረት ውስጥ የኢትዮጵያን አቋም ያጠናክራል። የኢትዮጵያና ቻይና የብሔራዊ ባንክ ገዢዎች በዳሽ ግሽግና የፋይናንስ ትብብራቸውን በማጠናከር ዙሪያ ውይይት አደረጉ። በዋሽንግተን ዲሲ እየተካሄደ በሚገኘው የዓለም አቀፉ የገንዘብ ድርጅት አይኤምኤፍና የዓለም ባንክ ዓመታዊ ስብሰባ ጎን ለጎን የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝና ከቻይናው ህዝባዊ ባንክ ገዢ ፓን ጎንግሸን ጋር ውይይት አድርገዋል። ውይይቱ በሁለቱ ሀገራት መካከል ያለውን የፋይናንስ ትብብር በማጠናከር ላይ ያተኮረ ሲሆን በተለይም ደግሞ የዳሽ ግሽግና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 አጋርነት ለማስፋት ያላትን ቁርጠኝነት አረጋግጠዋል። ሁለቱም ወገኖች በተጨማሪም የሀገራቱን ዘላቂ የኢኮኖሚ ጥቅሞችን ለማስቀጠል ቴክኒካዊ ውይይቶችንና ትብብርን ለመቀጠል ከስምምነት ላይ መድረሳቸው ተመላክተዋል። ቻይና ለኢትዮጵያ ትልቁ አበዳሪ ሀገር ስትሆን በጂ ሀያ የጋራ ፍኖተ ካርታ ላይ የኢትዮጵያን የዕዳ ሽግሽግ የሚከታተለው የአበዳሪዎች ኮሚቴ ምክትል ሊቀመንበር ናት። በጎርጎሮሳውያኑ 2001 የተጀመረው ይህ ሂደት የሀገሪቱ የውጭ ክፍያ ጫና በበረታበት ወቅት የዳፎ ታን ለመስጠት ያለመ ነው። እንደ አውሮፓውያን አቆጣጠር በሐምሌ ወር 2025 ኢትዮጵያ እስከ 2028 ድረስ 2.5 ቢሊዮን የአሜሪካን ዶላር የዕዳ እፎይታ ለማግኘት ከይፋዊ አበዳሪዎቿ ጋር የመግባቢያ ሰነድ ላይ የደረሰች ሲሆን ከቻይና ጋር ያለውን ጨምሮ የሁለትዮሽ ስምምነቶችም በአሁኑ ወቅት በመጠናቀቅ ላይ ናቸው።